በዘመናት መካከል ማንጸባረቋን የማታቆም ዓለም በአድናቆት የሚመለከታት ከተማ። በዚች ከተማ ያለው የመናፈሻ ስፋት ብቻ ከፈረንሳይዋ ሞናኮ አጠቃላይ ስፋት ይበልጣል። ከ200 በላይ የተለያዩ ቋንቋዎች በነጻነት ይነገሩባታል። ከሚኖሩባት ከ40 በመቶ በላይ የሚሆኑ ነዋሪዎች ከተለያዩ ሀገራት በፍቅሯ ተማርከው የመጡ ስደተኞች ናቸው። ከ6400 በላይ ሰማይ ጠቀስ ህንፃዎች በውስጧ ይዛለች። ከ120 በላይ ከፍተኛ የትምህርት ተቋም አላት። ዓለምን የሚያ የሚያንቀጠቅጡ ስመጥር ሚዲያዎችን በስፋት ይዛለች። በዚች ከተማ የህዝብ ቤተ መጻሕፍት ብቻ ከ50 ሚሊዮን በላይ የትምህርት መርጃ መሳሪያዎች ይገኛሉ። በአለም ላይ ትልቁን የምድር ውስጥ ባቡር ስርዓት የዘረጋችም ጊዜ የሌላት ከተማ ነች። የዚች ከተማ ኢኮኖሚ ብቻ ከሌሎች ሉዓላዊ ሀገሮች ኢኮኖሚ ጋር ቢወዳደር ሀያኛ ደረጃ ላይ መቀመጥ ይችላል። በአለም ላይ ካሉ ከበርቴ ቢሊዮነሮች ብዙዎቹ ኑሯቸውን የመሰረቱት እዚሁ ነው። ለመግቢያ ብቻ ከአንድ ሚሊየን ዶላር በላይ የሚጠየቅባቸው ቅንጡና ውድ የምሽት ክበቦችንም የያዘች ነች። ለ24 ሰዓት እረፍት የሌላት የዓለም የቱሪዝም የስበት ማዕከል የሆነችው ታምረኛዋ ከተማ ኒውዮርክ። ለመሆኑ ለምንድነው ሰዎች ይህችን ከተማ ሲጎበኙ ህልማችን እውን ሆነ ሲሉ የሚደመጡት? እንዴትስ ነው ይህች ከተማ የዓለም አቀፍ የኃይል፣ የባህል፣ የመገናኛ ብዙሃንና የፋይናንስ ምልክት የሆነችው? የሚሉትን ልንዳስስ መጠናል። ቻናላችንን ሰብስክራይብ በማድረግ አብራችሁን ሁኑ። ኒውዮርክ ከተማ በ1624 በይፋ ተመሰረተች። ነገር ግን ከተማዋ የበለጠ የተዋቀረችው በ1626 ነበር። ምስረታዋም ደቾች ማንሃተን ደሴትን ከተወላጅ አሜሪካውያን ወይም ከሊናፒዎች ከገዟት በኋላ ሲሆን ደሴቷን የገዟት ደግሞ በስልሳ ጊልደር ወይም የኔዘርላንድ ገንዘብ ነበር። ይህ ዋጋ በሰዓቱ ወደ ዶላር ሲቀየር ወደ 24 ዶላር የሚደርስ ነበር። ይህችን በበርገር ዋጋ የተገዛች ደሴትም እነዚህ የኔዘርላንድ ሰፋሪዎች ደሴቷን ከገዟት በኋላ አዲስ አምስተርዳም ወይም ኒው አምስተርዳም ብለው ሰየሟት። ከተማዋ በእንደዚህ አይነት ሁኔታ ከቆየች በኋላ እንደ አውሮፓያን አቆጣጠር በ1664 እንግሊዛውያን ብዙም ሳይዋጉ አሜሪካን በቀኝ ግዛት ያዙ። ይህንን ተከትሎም የእንግሊዝ ንጉሥ ሁለተኛ ቻርልስ ወንድም በሆነው ዱክ ዮርክ ስም ኒውዮርክ ብለው ከተማዋን ሰየሟት። ከዚያን ጊዜ ጀምሮ እስከ አሜሪካ ነጻነት ድረስ ድረስ ይቺ ከተማ በእንግሊዝ ቁጥጥር ስር ቆየች። ኒውዮርክ የምትገኝበት አካባቢ እጅግ ግሩም የሚባል አካባቢ ሲሆን ወደብ፣ የወንዝ መዳረሻ፣ በአውሮፓና በአሜሪካ መካከል የተፈጥሮ መግቢያ የሆነ አቀማመጥ አላት። ይህ የንግድ የስደተኞች እና የኢንዱስትሪ ማዕከል እንድትሆን አስችሏታል። በ1800 እና በ1900 ዙሪያዎችም ከተማዋ በዓለም ላይ ካሉ ትላልቅ እና በጣም የተጨናነቁ ከተሞች አንዷ ልትሆን ችላለች። አሁን ላይ ይቺ ጉደኛ ከተማ ከ8.5 ሚሊዮን በላይ ነዋሪዎች ያሏት ሲሆን ይህም በአሜሪካ ውስጥ በጣም ብዙ ህዝብ የሚኖርባት ከተማ ያደርጋታል። የከተማዋን አወቃቀር ስንመለከትም በአምስት የተለያዩ ኢኮኖሚያዊና ማህበራዊ ክፍሎች የተደራጀች ስትሆን እያንዳንዳቸው አካባቢዎች የራሳቸው ልዩ ባህሪና ሚና አላቸው። የመጀመሪያውን የከተማዋን ክፍል ስንመለከት ማንሃተንን እናገኛለን። ይህ አካባቢ ብዙ ጊዜ የኒውዮርክ ከተማ እምብርት ተደርጎ ይወሰዳል። ማንሃተን በጣም ታዋቂው የከተማዋ ክፍል ሲሆን የዌል ስትሪት፣ የኢምፓየር ስቴት ህንጻ እንዲሁም ሴንትራል ፓርክን የያዘ የ የፋይናንስ ማዕከል ነው። እንዲሁም እንደ ብሮድዌይ ቲያትሮች እና ዓለም አቀፍ ደረጃ ያላቸው ሙዚየሞች እና ብዙ የባህል ተቋማትም የሚገኙበት ነው። ሁለተኛው የከተማዋ ክፍል ደግሞ ብሮክሊን ሲሆን በብሮክሊን ድልድይና በኮኖይ ደሴት በመሳሰሉ ድንቅ የስነ ጥበባት ትዕይንቶች ይታወቃል። በዚህም ብሮክሊን የፈጠራ፣ የፋሽን፣ የምግብና የባህል ማዕከል ስትሆን፣ ይህም ከመላው ዓለም ስራ ፈጣሪዎችን ይስባል። ሶስተኛው የከተማዋ ክፍል ደግሞ ብሮንክስ ሲሆን የሂፓፕ የትውልድ ቦታ በመባል የሚታወቅ ስፍራ ሲሆን የያንኪ ስቴዲየም የኒውዮርክ የእጽዋት ጋርደን እና የብሮንክስ መካነ አራዊት መኖሪያ ነው። ይህ አካባቢ የበለፀገ ታሪክ ያለው ሲሆን በተለይ በሙዚቃ እና በኪነ ጥበብ ለኒውዮርክ የባህል ማንነት አስፈላጊ ቦታ ያለው ነው። አራተኛው የከተማዋ ክፍል ደግሞ ኩዊንስ ሲሆን በኒውዮርክ ውስጥ ከመላው ዓለም የመጡ ሰዎች መኖሪያ ነው። ከዚህ በተጨማሪም ይህ አካባቢ አካባቢ የብሔራዊ ቴኒስ ማዕከል ወይም የዩኤስ ኦፕን መገኛም ነው። አምስተኛው የከተማዋ ክፍል ደግሞ ስታተን ደሴት ሲሆን የከተማዋ ዳርቻ የሆነውን የስታተን አይላንድን ከሌሎች የከተማዋ ክፍል ግርግር ጋር ሲወዳደር ጸጥ ያለና የመኖሪያ ስሜት የሚሰጥ ነው። ይህ ስፍራም የነጻነት ሀውልት ወይም ስታቲት ኦፍ ሊበርቲ እና የኒውዮርክ ወደቦች አስደናቂ እይታዎችን የሚያቀርብ ነው። የኒውዮርክ ከተማ ለ24 ሰዓት የማያቋርጥ አኗኗሯ የማትተኛ ከተማ የሚል ስያሜ አሰጥቷታል። ከምሽት መመገቢያ ቦታዎች፣ የብሮድዌይ ቲያትሮች እስከ ተጨናነቀው የምድር ውስጥ የባቡር ሲስተም ከተማዋ ቀንም ሆነ ማታ ማለቂያ የለሽ እንቅስቃሴዎችን ታስተናግዳለች። የአገልግሎት ኢንዱስትሪውም ነገሮች በከተማዋ ሌት ተቀን እንዲሰሩ ያደርጋቸዋል። ኒውዮርክ ከተማ በአሜሪካ ውስጥ ትልቅ ኢኮኖሚ ኃይል ያላት ስትሆን አጠቃላይ ምርቷም ወደ ሁለት ትሪሊዮን ዶላር የሚጠጋ ነው። ይህ ከጠቅላላው የአሜሪካ ሀገር ውስጥ ምርቷ ውስጥ ከስምንት እስከ አስር በመቶ የሚሆነውን ይይዛል። ይህም በዓለም ላይ ካሉት ትላልቅ የከተማ ኢኮኖሚዎች አንዱ ያደርገዋል። ከዚህ ጋር በተያያዘም ምንም እንኳን ጉዳዩ ለንጽጽር የሚበቃ ባይሆንም የዚች ከተማ ጂዲፒ ብቻ ከኢትዮጵያ ጋር ሲነጻጸር ከ14 እጥፍ በላይ የላቀ ነው። የስዊድን፣ የኔዘርላንድ እና የስዊዘርላንድ ጂዲፒ ደግሞ በጋራ ተደምሮ የኒውዮርክ ከተማን ጂዲፒ አይስተካከሉትም። የኒውዮርክ የአክሲዮን ገበያ ብቻ በ በየአመቱ በትሪሊየን የሚቆጠሩ ዶላሮችን በስቶክ ግብይት ለሀገሪቱ ያስገባል። የኢንቨስትመንት እና ባንኪንግ ሴክተሩም ለከተማዋ ኢኮኖሚ እድገት ከፍተኛ ድርሻ አለው። በቱሪዝም ዘርፍም ከተማዋ በአለም ላይ በብዛት ከሚጎበኙ ከተሞች አንዷ ነች። በየአመቱ ከ60 ሚሊዮን በላይ ጎብኚዎችንም ታስተናግዳለች። ከቱሪዝም ብቻም ከተማዋ በየአመቱ ከሰባ ቢሊዮን ዶላር በላይ ታገኛለች። ይህቺ ከተማ በተለያዩ ዘርፎች ላይ የተሰማሩ ወደ አራት ሚሊዮን የሚጠጉ ሰራተኞችን መኖሪያ ነች። በአሜሪካ ውስጥ ካሉ ትልቅ የሰራተኛ ኃይልን ከያዙት ከተሞች ውስጥም ቀዳሚዋ ናት። የፋይናንሽያል አገልግሎቶች፣ የጤና አጠባበቅ፣ የቴክኖሎጂ ኢንዱስትሪዎች በከተማዋ ውስጥ ካሉ ትልልቅ አሰሪዎች መካከል ናቸው። ይቺ ከተማ ብቻ በራሷ አቅም በየአመቱ የዘጠና ቢሊዮን ዶላር የሚያወጡ ዕቃዎችን እና አገልግሎቶችን ወደ ውጭ ትልካለች። በዚች ከተማ መሰረታቸውን ያደረጉ ዓለም አቀፍ ተቋማትን ስንመለከት ደግሞ የተባበሩት መንግስታት ድርጅት፣ የዓለም የንግድ ድርጅት፣ የዓለም ባንክ ወይም IMF፣ ዓለም አቀፍ የሥራ ድርጅት ወይም ILO፣ Human Rights Watch፣ የተባበሩት መንግስታት የልማት ፕሮግራም ወይም ዩኤንዲፒ፣ ዓለም አቀፍ የስደተኞች ድርጅት ወይም IOM የመሳሰሉት ተቋማት ዋና መስሪያ ቤታቸው በከተማዋ ይገኛሉ። ቸውን በከተማው ያደረጉ ዓለም አቀፍ ሚዲያዎችን ስንመለከት ደግሞ ኒውዮርክ ታይምስ፣ ኤንቢሲ፣ ሲኤንኤን፣ ብሎምበርግ፣ ሲቢኤስ ብሮድካስቲንግ፣ አሶሺየትድ ፕሬስ፣ ኒውዮርክ ፖስት እና ፎክስ ኒውስ የሚጠቀሱ ናቸው። ይቺ ወከባ የበዛባት ከተማ ታዲያ ምንም እንኳን የተጨናነቀች ከተማ ብትሆንም በየቀኑ በሚሊዮን የሚቆጠሩ ነዋሪዎችን እና ቱሪስቶችን በማገናኘት በአለም ላይ ካሉ እጅግ የላቀና ሰፊ የትራንስፖርት ስርዓት ያላት ከተማ ስትሆን ለአብነትም የአውቶብስ ትራንስፖርትን ስንመለከት ለከተማዋ ለ24 ሰዓታት የማያቋርጥ አገልግሎት ይሰጣሉ። ከ5700 በላይ አውቶብሶች ከ300 በላይ በሆኑ መስመሮች ላይ የመጓጓዣ ስርዓትን ይሰጣሉ። ይህ ቢሆንም ታዲያ አብዛኛው የከተማዋ ነዋሪ ግን የግል መኪናውንና ኡበርን እንደ አማራጭ ይጠቀማል። ከዚህ በተጨማሪም በ472 ጣቢያዎች በዓለም ላይ ትልቁን የምድር ውስጥ ባቡር መስመር መዘርጋትም የቻለች ከተማነች ጣቢያዎቹ በቀን 24 ሰዓት በሳምንት 7 ቀናት አገልግሎት የሚሰጡ ሲሆኑ አምስቱንም የከተማዋ ክፍሎች ማለትም ማንሃተን፣ ብሮክሊን፣ ኩዊንስ፣ ዘ ብሮንክስ እና ስታተን አይላንድን ያገናኛሉ። ከዚህ በተጨማሪም ኒው ዮርክ ከተማ ሶስት ዋና ዋና አለም አቀፍ አውሮፕላን ማረፊያዎች ያሏት ከተማነች ከነዚህ ውስጥም የጆኖፍ ኬኔዲ ዓለም አቀፍ የአውሮፕላን ማረፊያ እጅግ በጣም ብዙ የሆኑ አለም አቀፍ በረራዎች ሰዎችን በማስተናገድ የከተማዋ ዋና ዓለም አቀፍ መግቢያ ነው። የላጋርዲያ አውሮፕላን ማረፊያ ደግሞ በዋናነት ለሀገር ውስጥ ተጓዦች አገልግሎትን ይሰጣል። ሌላውና ሶስተኛው ደግሞ በኒው ጀርሲ የሚገኘው የኒውዮርክ ነጻነት ዓለም አቀፍ አውሮፕላን ማረፊያ ሲሆን የሀገር ውስጥ እና የዓለም አቀፍ በረራዎችን ያስተናግዳል። ከነዚህ አማራጮች በተጨማሪም የኒውዮርክ ከተማ ከብክለት ነጻ የሆነ መጓጓዣን በጥብቅ የምታበረታታ ሲሆን ከ1400 አራት መቶ ማይሎች በላይ የሚሸፍኑ የብስክሌት መንገዶች በከተማዋ አሉ። ይህም በአሜሪካ ውስጥ ካሉት ለብስክሌት ምቹ ከሆኑ ከተማዎች ውስጥ አንዷ ያደርጋታል። በትምህርት ዘርፉም ይህቺ ከተማ የዓለም አቀፍ የትምህርትና የአካዳሚክ የልህቀት ማዕከል ስትሆን በከተማው ውስጥ ብቻ በጣም ዝነኛ የሆኑ ዩኒቨርስቲዎችን ይዛለች። ከነዚህ ውስጥም የመጀመሪያው ኮሎምቢያ ዩኒቨርስቲ ሲሆን በማንሃተን ውስጥ የሚገኝ በምርምርና በዓለም አቀፍ ተጽዕኖ የሚታወቅ ነው። ሌላኛው ደግሞ የኒውዮርክ ዩኒቨርስቲ ሲሆን በግሪኒዊች መንደር ውስጥ የሚገኝ በስነ ጥበባት፣ በቢዝነስ እንዲሁም በህግ ትምህርት ቤት የሚታወቅ የግል ዩኒቨርሲቲ ነው። ሌላኛው የዚች ከተማ የከፍተኛ ትምህርት አማራጭ ደግሞ የኒውዮርክ ከተማ ዩኒቨርሲቲ ወይም ዘ ሲቲ ዩኒቨርሲቲ ኦፍ ኒውዮርክ የሚባለው ሲሆን በአሜሪካ ውስጥ ትልቁ የህዝብ ዩኒቨርሲቲ ነው። በከተማው ውስጥም በርካታ ካምፓሶች አሉት። ሌላው ተጠቃሽ ዩኒቨርሲቲም ፎርድሃም ዩኒቨርሲቲ ሲሆን በብሮንክስ እና ማናተን ውስጥ ግዙፍ ካምፓሶች ያለው ተቋም ነው። ሌላው ስለዚች ከተማ ከተነሳ ላይቀር መረሳት የለበት ነገር ደግሞ በማንሃተን አካባቢ የሚገኘው በቀን ከ300 እስከ 400 ሺህ ሰዎች የሚጎበኙት በአመት ደግሞ እስከ 50 ሚሊዮን የሚጠጉ ጎብኚዎችን የሚያስተናግደው በደማቅ መብራቶቹ የተንቆጠቆጠው በማህል ማንሃተን ውስጥ የሚገኘው ታይም ስኩዌር ሲሆን ይህ አደባባይ ብሮድዌይ እና ሰቨንዝ አቬኒው የሚገናኙበት ከምዕራብ 42ተኛ ስትሬት እስከ ምዕራብ 47ተኛ ስትሬት ድረስ ይዘረጋል። ይህ አካባቢ በመጀመሪያ ሎንግ አከር ስኩዌር ተብሎ የሚጠራ የነበረ ሲሆን በ1904 ዘኒውዮርክ ታይምስ የዜና ተቋም ዋና መስሪያ ቤቱን ወደዚህ አካባቢ ካዞረ በኋላ ታይምስ ስኩዌር ተብሎ የተሰየመ ሲሆን በሂደት የተለያዩ ፕሮግራሞችን የማስተናገድና ታላላቅ የንግድ ተቋማትን፣ አስገራሚ የኪነ ህንፃ ጥበባት ያረፈባቸው ሰማይ ጠቀስ ህንፃዎችንም የያዘ አካባቢ ሊሆን ችሏል። ዛሬ ላይ ይህ አካባቢ ቲያትር ቤቶችን ናጡ ዓለም አቀፍ ብራንድ መደብሮችን፣ ዲጂታል ቢልቦርዶችን፣ የመዝናኛ ቦታዎች፣ የምግብ ቤቶችና ሆቴሎችን ከነፃ ዋይፋይ ጋር ለጎብኚዎቹ ያቀርባል። ምናልባት እግር ጥሎት ወደ ኒውዮርክ ከተማ ጎራ ካሉ ደግሞ እነዚህን ቦታዎች ቢጎበኙ ስለ ከተማዋ ያለውትን እውቀት ከፍ ያደርጉበታል። የመጀመሪያው የነፃነት ሀውልት ወይም በስታቲት ኦፍ ሊብሬቲ ሲሆን የዓለም አቀፍ የነፃነትና የዲሞክራሲ ምልክት ተደርጎ ይወሰዳል። ሌላው ደግሞ ደግሞ ታይምስ ስኩዌር ሲሆን በኒዮን መብራቶች፣ በብሮድዌይ ቲያትሮች እና የአዲስ አመት ዋዜማ ክብረ በዓሎች ላይ ደማቅ ድባብን የሚሰጥ ቦታ ነው። ሌላው ሊረሳ የማይገባው ቦታ ደግሞ ማዕከላዊ ፓርክ ወይም ሴንትራል ፓርክ ሲሆን በማንሃተን እምብርት ውስጥ 843 ኤከር ቦታ ላይ የሚዘረጋ አረንጓዴ ቦታ፣ ሀይቆችን፣ መንገዶችን ሴንትራል ፓርክ መካነ አራዊትንና የቀጥታ ትርኢቶችን ያቀርባል። ሌላው ደግሞ ግዙፉ ኢምፓየር ህንፃ ወይም ዘ ኢምፓየር ስቴት ቢልዲንግ ሲሆን ይህ ባለ 102 ፎቅ ሰማይ ጠቀስ ህንፃ የከተማዋን አስደናቂ እይታዎች የሚያቀርቡ ግዙፍ ዴኮችን የሚይዛል። ሌላው ቀልብ ሳቢ ስፍራ ደግሞ የሜትሮፖሊታን የስነ ጥበብ ሙዚየም ወይም ዘሜት ሲሆን በአለም ላይ ካሉ ታላላቅና ታዋቂ ሙዚየም ዜሞች አንዱ ነው። ሌላው ሊረሳ የማይገባው ደግሞ አምስተኛ ጎዳና ወይም ፊፍዝ አቬኑ ሲሆን እንደ አፕል ስቶር ያሉ ዋና ዋና መደብሮችን ጨምሮ የቅንጦት ገበያዎችን ይይዛል። ሌላው የማይረሳው ቦታ ደግሞ ሚሞሪያል ሙዚየም ሲሆን በሴፕቴምበር 11 2001 የደረሰውን የሽብርተኞ ሰለባዎችን በክብር ያስታውሱበታል። በታል ሌላው ልብን ቀጥ የሚያደርገው ቦታ ደግሞ ብሮክሊን ድልድይ ሲሆን ከተማዋን ከመካከል ላይ ሆኖ ለመመልከት ሁነኛ ቦታ ነው። ይቺ የዓለም አቀፍ ግዙፍ ከተማ ታዲያ በተለያዩ የሥራ ዘርፎችም ማለትም በፊልም በሙዚቃና በቢዝነስ ስራዎች የተለያዩ ተጽዕኖ ፈጣሪ ልጆችንም ማፍራት የቻለች ከተማ ናት። ለአብነትም በኪነ ጥበብ ኢንዱስትሪው ጄዚ፣ ጄኒፈር ሎፔዝ፣ ሌዲ ጋጋ ና አሊ ሻኪስ እንደ ምሳሌ ከሚጠቀሱ የዚች ከተማ ፍሬዎች ውስጥ የሚካተቱ ናቸው። ይቺ ታላቅ ከተማ ምንም እንኳን መሰል ደማ ባህል ባህልና የበለጸገ ታሪክ ቢኖራትም አሁን ላይ የተለያዩ ፈተናዎች እየገጠሟትም ትገኛለች። ከነዚህ ውስጥም ግንባር ቀደሙ ከፍተኛ የኑሮ ውድነት ሲሆን በተለይም የመሬት ኪራይ፣ የምግብ ዋጋና የመጓጓዣ ወጪዎች ለአማካይ ነዋሪዎች መኖርን አስቸጋሪ ያደርገዋል። በዚህም ብዙ ሰዎች በትናንሽ ቦታዎች ውስጥ ለመኖር ወይም ወደ ከተማዋ ውጫዊ ክልሎች ለመኖር ይገደዳሉ። ሌላው የከተማዋ ችግር ደግሞ የቤት እጦት ወይም ሆምለስነስ ሲሆን በከተማዋ እስከ 120 ሺህ የሚደርሱ ሆምለሶች ይገኛሉ። ከነዚህ ውስጥም 20 ሺህ የሚደርሱት ህጻናት መሆናቸው ችግሩን ለልዕለ ሀያሏ ሀገር አሜሪካ አንገት የሚያስደፋ ያደርገዋል። ሌላው የከተማዋ ስጋት ደግሞ ወንጀል ሲሆን ምንም እንኳን የወንጀል መጠን ለአመታት ቢቀንስም፣ አንዳንድ አካባቢዎች ከቅርብ ጊዜ ወዲህ በስርቆትና ከአደንዛዥ እጽ ጋር የተያያዙ ችግሮች እየጨመሩ ባቸው መጥተዋል። ሌላው አንገብጋቢው ፈተና ደግሞ እያደገ የመጣው የአእምሮ ጤና መቃወስና የእፅ ሱሰኝነት ጉዳይ ሲሆን በተለይም በታዳጊ ልጆችና በሆምለሶች ላይ በስፋት ይታያል። ሌላው ቀላል የማይባለው የከተማዋ ፈተና ደግሞ የአየር ንብረት ለውጥ ሲሆን ይህም አሁን ላይ ከተማዋን የተዛባ የአየር ሁኔታ ያለባት እያደረጋት ይገኛል። በጥቅሉ የኒውዮርክ ከተማ ከከተማ በላይ ናት። የፍላጎት፣ የጽናት ና የብዝሃነት ምልክት የሆነች ዓለም አቀፍ ደረጃውን የጠበቀ መሰረተ ልማትና ዓለም አቀፋዊ ተቋማት ማለቂያ እስከሌለው ዘመናዊ ባህልና የማይደክም ጉልበት፣ በአካል ለሚጎበኙት ወይም በመንፈስ ለሚያልሟት ሁሉ አሻራዋን ትታ የምታልፍ ከተማ፣ እውነትም የማትተኛ ከተማ። ቻናላችንን ሰብስክራይብ በማድረግ አብራችሁን ሁኑ እያልን ለዛሬ አበቃን። ሰላም።